የውጭ ዜጎች የመሬት እና የንብረት ባለቤት እንዲሆኑ የሚፈቅድ አዋጅ ለፓርላማ ቀረበ። የውስጥ ዜጎችስ መቼ ነው ባለቤት የሚሆኑት የሚል ጥያቄ መጠየቅ አይፈቀድም። ጥያቄዋን ለመመለስ ያህል ግን እናንተ የውስጥ ዜጎች ባለቤት የሚለውን ማዕረግ የምታገኙት መቼ ነው? ስታገቡ ብቻል። እኔ የምለው ግን መንግስትዬ ማለት ህዝቡን የመቀየር ሀሳብ አለ ማለት? የመቀየር ስል ይህን ህዝብ አስወጥተ ሌላ ህዝብ የማስገባት የሆነ ህዝብ ኢምፖርት ኤክስፖርት ነገር። እቅዳች ሁሉ ውስጥ እኮ ያሉት የውጭ ዜጎች ናቸው። አሁን አንዳንድ የመንግስት ሰዎች የኮሪደር ልማቱን አስፈላጊነት ሲያብራሩልን ለቱሪስት የምትመች ከተማ ለማድረግ ምናምን ነው የሚሉት ማለት እኛን እቅድ ውስጥ የምታካትቱት መቼ ነው? እንግዲህ ለዚህ ነው የእቅዱ የፊተኛው ገጽ ላይ ያሉት እነሱ ከሆኑ እና ደግሞ እኛ የታሪኩ ባለቤቶች ከታሪኩ ተባረን ተመልካች ከሆነን መንግስትስ ይህንን ስክሪፕት ሲጽፍ መጨረሻ አክተሮቹን በመግደል ታሪካዊ ግፊቱን ማለት ኃላፊነቱን ለመወጣት አስበዋል ወይ የሚል ከቀና ልቦና የመነጨ ጥያቄ አለን። እንግዲህ አዋጁ ያስፈለገው የቤት አልሚዎችን ወደ ሀገር ውስጥ በማስገባት የቤት አቅርቦት ችግርን ለመቅረፍ ነው የሚል ማብራሪያ ታክሎበታል። ያው እንግዲህ መቼም እኛ እኛ ሀገር መፍትያችሁ ችግራችሁን ይሳተው ብሎ የረገመን ሰው አለ። ማመን ያስፈልገናል። አስተውላችሁታል? እኛ ለመንግስት ስማችንን እንናገራለን፣ መንግስት እድሜያችንን ይመዘግባል። እኛ ሰላምታ እናቀርባለን፣ መንግስት የአየሩን ሁኔታ ይተነትናል። እኛ ራበን ብለን እጃችንን እንዘረጋለን፣ መንግስት ጨብጦን ፎቶ ይነሳል። ቆይ ግን የቤት ባለቤት እስከ ዛሬ ያልሆን ነው እየገነባ የሚሸጥልን አተን ነው ምናምን ብለን ነበር እንዴ? ይሄ አንዳንድ የአዲስ አበባ ነዋሪዎች እየጠየቃችሁ የምትዘግቡት ነገር አሳስቷችሁ እንዳይሆን ብዬ ነው። ማለት አንዳንድ የአዲስ አበባ ነዋሪዎች የሚናገሩት ነገር እኮ ከብዙሀኑ የአዲስ አበባ ነዋሪዎች የተለየ ነው። አረ ጎበዝ፣ እኛ ቤት እንዳይኖረን ያደረገው እሱ አይደለም የዋጋው ግሽበት ነው። የዋጋ ግሽበት የሚለውን ነገር በዚህ ሀገር አውድ እናብራራው። ካሜራ ማን አንዴ ቦርሳዬን ታቀብለኛለህ? የዋጋ ግሽበት ማለት በዚህ ሀገር ኮንቴክስት እንደዚህ ማለት ነው። እንግዲህ የተራበ ቦርሳ፣ የቀለለ ኪስ ይዘን ቤት ቢገነባ እንቁልልጭ እንደተባለ ነው የሚሰማን። የሪል ስቴት ማስታወቂያ የበዛው እኮ እንግዲህ የሚገዛቸው ጠፍቶ ነው እንጂ የእናንተን ቤት አንፈልግም ብለናቸው ሽማግሌ እየላኩብን አይደለም። ብቻ ቅድም እንዳልኩት ነው መንግስት ችግራችንን እየሳተው ስለሆነ እንደው የዳርት ጨዋታ ልምምድ ቢያደርግ ንሳባለን። ማለት በመሀል በመሀል ምክሮችን ጣል ማድረግ ስላለብን ነው። ወገኔ ችግራችን እኮ ወለል ላይ ነው ያለው። ማለት በየአንድ ሜትሩ ምናምን እንደ እንቅፋት እየመታ ነው ነው የምንሄደው። አሁን ለምሳሌ ይሄ በሩጫ ላይ ያለውን የነዳጅ ዋጋ ብትቀለጥሙልን እኮ እሱ አንድ አንድ መፍትሄ ነው። እንደ ሀይኪንግ ላይ ነው እንዲ ያለው እየነካው እኮ ነው ወደ ላይ ምን እንደምንል አላቅም። በነገራችን ስር ስለ ነዳጅ የምናወራው እንዴት መኪና እንነዳለን ምናምን የሚል ሀሳብ ይዞን አይደለም። ስለ ነዳጅ የምናወራው ገበያው እንዳይነድ ነው። ማለት አስቸጋሪ እኮ ነው። እናማ ይህች ሀገር የውጭ ዜጎች የውጭ ዜጎች ምናምን የምትለውን ነገር ምንም እየገባን አይደለም። የቤት ቀጋ የውጭ አልጋ ምናምን ባንባባል ጥሩ ነው ለማለት ያህል ነው። በኢትዮጵያ ሁሉም የተሽከርካሪ ሰሌዳዎች ኢትዮጵያዊ ሊሆኑ ነው። ያው እንደሚታወቀው መኪኖቹ ራሱ በጎሳ ተጓድ ነው። ኦሮሞ፣ አማራ፣ ትግሬ ምናምን ነበሩ ከዚህ ቀደም። እንደውም አንዳንዴ እኮ የሆነው ክልል ማለት የሆነው ክልል መኪና ከሆነ ክልል መኪና ተጋሽቶ በእነሱ ግጭት ሌላ የብሔር ግጭት ይፈጠራል ብለን ስጋት ላይ ነበረ። በነገራችን ላይ እዝች ሀገር የሩዋንዳን ታሪክ እንዳለ ለመድገም የሚያስችሉ ንጥረ ነገሮች ሁሉ ኢንግሪዲየንትስ፣ በተርታና በአግባቡ እንደበንትንበት በቃ በቃ ተደርገው የተቀመጡባት ሀገር ናት። አሀ፣ አስተውላችሁታል። መታወቂያችን፣ ድንበራችን፣ ቋንቋችን፣ ስማችን፣ ቴክኖሎጂ እራሱ ሳይገድበን መኪኖቻችን ላይ ምን ቴክኖሎጂ፣ ባህላዊ መጓጓዣዎቻችን ሳይቀሩ ፈረስና በቅሎቻችን ላይ እኮ አንገታቸው ላይ እናስርላቸዋለን። በቃ ሁሉም ነገር የተዘጋጀ ነው። ምን እሱ ብቻ የቴሌቪዥን ጣቢያዎቻችን ላይ ሕፃናትን ለማጫወት የምናዘጋጃቸው ለማጫወት ያህል ብለን የምናዘጋጃቸው አሻንጉሊቶች ሁሉ ብሄር አላቸው። እንግዲህ ተለይተን ተለያይተን አፋፋፋፍ ላይ ቆመናል በትክክል ማለት እዛ እና እዚህ እየተያየን ማለት ነው። እሱ እግዚአብሔር ይሆነ የሆነው ሆኖ ግን፣ ይሄ ሰሌዳዎቹን ኢትዮጵያዊ ማድረግ አንድ እርምጃ ነው እና እንግዲህ ይበል በሉ ብለናል። እንዴ አሁን አስባችሁታል? በብሔር ስም የመሰረት ናቸውን ባንኮች፣ እንዴ እኔማ ኦሮሚያ ባንክ፣ አማራ ባንክ፣ ደቡብ ምናምን ሲሉ እንዴ ባንክ ውስጥ በብር ፋንታ ዘር ማስቀመጥ ጀመረን? እንዴ እላለሁ። እንዴ እውነቴን እኮ ነው። ድሮ ስናውቅ ባንኮች የሚያሰሉት ብር ነበር፣ ዘንድሮ ዘር። አስባችሁታል ግን በስማችሁ ተጠርቶ የሚመጣ ደንበኛ እንዳለ ሁሉ፣ በስማቸው የሚሸሽ ደንበኛ እንዳለ፣ አማራ ባንክ እርገጣቸው ለማማለል ቶሎሳን እንደሚያባረር፣ ኦሮሚያ ባንክ ቶሎሳን አመጣለሁ ብሎ እርገጣቸው እየገላመጠው እንደሚያልፍ እና ጉዳያችሁ ማትረፍ ነው፣ ለዘር መትረፍ ያው ፍፍ ያልኩት እንዲገጥምልኝ ነው። ብቻ የሰሌዳ ቁጥርን ኢትዮጵያ ኢት ማድረግ በጣም አስፈላጊ መሆኑን የምታውቁት የአንዱ ክልል ተሽከርካሪ ሌላው ክልል ለመንቀሳቀስ እንዴት መከራ እንደሚበላ፣ እንዴት አንገቱን ደፍቶ እንደሚሄድ ስታውቁ ነው እንዴ! ሞተሩ ሁሉ ልብ ድካም ይዘዋል፣ እዛ ክልል ሲገባ ማለት ነው። በእርግጥ ይሄ ብሔር ዘር የሚሉ ጉዳዮች ከአእምሯችን ካልተፋቁ በስተቀር እንደምናውቀው በታርጋ መፋቅ ብቻ የሚቆም ነገር አይደለም። ምክንያቱም አሁን እንግዲህ መኪናው አልሆን ሲል ደግሞ ሹፌሩ በሚናገረው ቋንቋ መቀጠላችን አይቀርም። ያው እገታውን እናሳልጠዋለን፣ ግን ቢያንስ ከርቀት ላለመተኮስ ያገለግላል። ጠላትን ከቅርብ እና ከሩቅ የሚባል ነገር አለ አሀ፣ በታርጋ ከሆነ እኮ አሁን እንዳልኳችሁ ማለት ነው፣ ነርተ ማታመልጥ። የሆነ ሆኖ ግን ይህቺ ምርጫ ምርጫ ሲመጣ የምታወጧት የምትመዟት ካርድ ናት። የዛሬ ምናምን ዓመትም ይሄንኑ ብላችሁ ነበረ ያሏችሁ ሰዎችም አሉ። እናንተ ደግሞ ያው ለምርጫ አይደለም ብላችሁ ምርጫው ከመድረሱ በፊት ይሄንን ተፈጻሚ ብታደርጉ የሚል ጭብጨባ የታከለበት ልመና እናቀርባለን። የዶክተሮች የመብት ጥያቄ እንደቀጠለ ሲሆን ለስራ ማቆም የተቀጠረው ቀንም ይህን እስከምንቀርጽበት ቀን ድረስ እየተቃረበ ነው። ይህንን አየር ላይ በምናውልበት ጊዜ ምናልባት አድማው ተመትቶም ሳይመታም ሊሆን ይችላል። መንግስት ምንም እንዳልተፈጠረ እንግዲህ በረዥም መፋቂያ ጥርሱን እየፋቀ ጉዳዩን እየተመለከተው ነው። እኛ ደግሞ በተቻለ መጠን በዚያ ቀን ላለመታመም ጸሎት ላይ ነን። አሁን አስባችሁታል፣ ደግፋችኋቸው፣ በሉ ግፉ ምናምን ብላችኋቸው የስራ ማቆሙ ማለት ነው የዛኑ ቀን ታይፎይድ እና ታይፈስ ብትታመሙ ቡድ እኮ ነው። እኛም እኮ ሳንዱች ሆነ እንዴ! በአንድ ወገን የጤና ጉዳይ ሆነ፣ በሌላው ወገን ደግሞ የዶክተሮቹ የመኖር ጥያቄ ሆነ። ሳንዱች እንዲተጣበቅን ማለት የስራ ማቆሙ ስንት በሽተኞችን ሊጎዳ እንደሚችል እናስባለን። ይህንን ማስያዣ አድርገን ደግሞ አሁን ጤና ጥበቃ ሚኒስቴር እያደረገ እንዳለው አድርገን ደግሞ ዶክተሮቹ ዘላለም ይጎዱ ማለትም ከባለ አእምሮ የሚጠበቅ ነገር አይደለም። ቆይ ግን የጤና ጥበቃ ሚኒስቴር አፉን በማስካፍኑ ዝም ያለው ምን አስቦ ነው? አድማውን ቢመቱት ምን ሊያደርግ ነው? እኔ ግን ባህላዊ ሐኪሞችንም ቢሆን በተጠንቀቅ ቢያቆም ባይኔ ታየኝ እኮ ሐኪም ልመንህ የሚባሉ ሰውዬ ግሉኮስ ውስጥ ዳማከሴ ምናምን እያሹ ሲጨምሩ እስቲ ባክህን ቀላ አድርገው በደንብ ሽት ሽት አድርገው ምናምን ሲሉ ለነርሳቸው ማለት ነው። ታስታውሳላችሁ በኮቪድ 19 ጊዜ ቤት የተዘጋብን ጊዜ ማለት ነው። በእውነቱ ጤና ጥበቃ ሚኒስቴር ያደረገልንን ውለታ መርሳት የለብንም። በየቤታችን እየመጣ የትም ያልተሰሙ ቀልዶችና ጨዋታዎችን ነበረ ሲያጫውተን የነበረው። ለምሳሌ ካረሳችሁት፣ የሆነ ቀን ድንገት ተከስቶ የኮቪድ-19 በሽታ መድኃኒት በእኛው በራሳችን በኢትዮጵያውያን የባህል ሐኪሞች ተገኝቷል ብሎ ሲያበስበን እኛ ምልልልልል አለን። ድሮ የምናውቅ ነበረ ጥንታዊ ጥበበኛ አባቶቻችን ያስቀመጡልን ጥበብ የሆነ ጥግ እንደነበረ ቀልባችን ይነግረናል ምናምን አለን እና ስናረግ የነበረውን ማስኩሉ የዛን ቀን የጣለን ሰዎች ነበረን። እንግዲህ ከዛ በኋላ በኪኒን መልክ ነው የሚሰጡን፣ በሽሮፕ መልክ ነው የሚሰጡን ምናምን እያለን እየጠበቅን ሳለ ሳናስበው ከበሽታው ጋር ተላምደን እጅ ለእጅ ተጨባብጠን እንደተለያየን እንዳችን የምናውቀው ነው። እንደው እድላችን ነው እንጂ ኮቪድ 19 በተመለከተ ቻይናን ከላብራቶሪ አምልጦብሽ ነው ብሎ ከመከራከር እንዳኳሆናችን ማለት ነው ከአፍሪካ ላብራቶሪ ያመለጠ ነው ምናምን ቢባል የበለጠ ያስኬድ ነበረ። አይ አፍሪካ ከላብራቶሪ ቫይረስ እና ባክቴሪያ ያመለጠ ለመባል እንኳን ማትበቃ ካርታ ብቻ አሁን አሳሳቢው እነዚህ ወገኖች ጋወናቸውን ሊያወልቁ ነው እያልን ነው። ጋወናቸው ደግሞ ስጋ መቁረጫ እንዳልሆነ ይታወቃል። ምክንያቱም ስጋ ቆራጮች ስራ ቢያቆሙ ስጋ ኮሌስትሮል አለው ምናምን ምናምን ብለን ነገር እየውን ልንተወ እንችላለን። የእነሱ ግን ማከሚያ ጋወን ነው። ለማስታወስ ያህል ነው። በነገራችን ላይ ሰላም ጠል ኃይሎች ያነሱት ሀሳብ ነው። ጥያቄውን ጠልፈው ለራሳቸው መጠቀሚያ፣ ፖለቲካዊ መጠቀሚያ ምናምን ሊያደርጉት ነው ምናምን የሚለውን ሰምተናል። ግን ታዲያ ጥያቄው እንዳይጠለፍ እኮ ማድረግ ይቻላል። ጥያቄው እንዳይጠለፍ መልሱን መስጠት አለቀ። መቼም ባለስልጣኖቿ ምናምን ሚሊዮን የሚያወጣ ድግስ ደግሰው የሚዳሩባት የሚዳዳሩባት ሀገር የግላቸው ጀት የሚያበሩባት ሀገር ላይ በጀት የለም እንደማትሉን ተስፋ እናደርጋለን ያው ጀት የሚለው ላይ በመጨመር ብቻ ነው በጀት የሚያደርግ እናማ ድምፃቸውን እንስማ ጩኸቱ ሲበዛ ጆሮችን መታመሙ አይቀርም ጆሮችን ሲታመም ደግሞ ያው ተመልሰን የምንሄደው እነሱ ጋር ነው ለማለት ነው አብረን በዜናዎቻችን ፈገግ ስንል የነበረው አደይ መልቲሚዲያ ዜና በፈገግታ ላይ ነን። እንግዲህ ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችንን ደግሞ ለብዙዎች እንዲካፈል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዝም ብላችሁ አትሳቁ።